ወንድም የራሷ ላይ መጥፎ ነገር አድርጋ ከሆነ በህይወት ለምኖር አልችልም። አምላኬ ሆይ። ተረጋጋ። ኑ በቃ ና እንሂድ ና እንውጣ። አሁንም አታነሳም። ይሄው እስካሁን እየደወልኩ ነው፣ ግን አታነሳም። ወንድም ራሷን ጎድታ ቢሆንስ? ቆይ ወንድሜ ቆይ፣ በቃ አሁን አንተ ተረጋጋ፣ ተረጋጋ። በቃ መልክ እናገኛታለን፣ ቃል እገባልሃለሁ። በሰላም ከነደህንነቷ እናገኛታለን። በኋላ በጣም የምትጸጸትበትን ነገር ነው እየተናገርክ ያለኸው ጃን እሱም አሁንም ተጸጽቻለሁ። በጣም የተጸጸኩት አንቺን በመወደድ ለአንቺ ፍቅር በመሸነፌ ወደሽኛል ብዬ በማመኔ በሁሉም ተጸጽቻለሁ። ግን አሁን አብቅቷል። አሁን ወዴ ነው የምንሄደው ወንድሜ? ነገር ፖሊስ ጣቢያ ነው የምንሄደው። ነገር ነስ ወንድሜ፣ መርማሪው ጋር ፖሊስ ጣቢያ፣ ሁሉም ጋር እንሄዳለን። አንተ ብቻ ተረጋጋ። ትንሽ ብቻ ትዕግስት ነው። ተመልከት፣ አሁን ወጥተን እየፈለግናል ወይ መልክ ፈጣሪ ይመስገን። ውይ ፈጣሪ ተመስገን፣ ተመስገን። ውይ ተመስገን። እህቴ ካድርጌ፣ ደህና ነኝ። አይ መጥቻለሁ፣ ተረጋጊ። ለምንድን ነው እንደዚህ የተጨነቅሽው? ምን ነው ችግር አለ እንዴ? የሆነ ነገር የሆንሽ መስሎኝ በጣም ፈርቼ ነበር። ደህና ነሽ? ፈጣሪ ይመስገን። አቶ ታህሲንና ኑም በጣም ተጨንቀው አንቺን ፍለጋ ወጥተዋል። ከወጡ ቆዩ። አንቺን ፍለጋ ወጥተዋል ማለት ለምን? ያው እኔ መሌክ በጣም አዝናለች እና ጥሩ ስሜት ላይ አይደለችም ብዬ ነግሬያቸው ነው። እህቴ ካድርጌ ለምን ደዛሽ ለምንድን ነገርሻቸው አዝናለሽ ብቻ ነው አይደል ያልሻቸው ሌላ ነገር ምንም አልነገርሻቸውም አይደል እህቴ ካድርጌ እርግጠኛ ነኝ መቼ ምንም አላሻቸው የእውነት ሌላ ምንም ነገር አላልኩኝም እውነቴን ነው እሺ እሺ እህቴ ካድርጌ ወይዘሮ ካድርጌ ተመለሰች በእኛ እባክሽ ሄሎ ምን አዲስ ነገር አለ ምን ተፈጠረ መልእክ ቤት ናት አቶ ሀሲን እ መታለች እሺ እሺ እሺ። በቃ በቃ፣ መጣ። በቃ በቃ፣ እየመጣ ነው። በቃ እየመጣን ነው። እሺ እሰይ፣ ደስ ይላል። ፈጣሪ የተመሰገነ ይሁን። መልክ መልክ፣ በጣም ፈርቼ ነበር። ደህና ነሽ አይደለ? ደህና ነኝ፣ ሁሉ ነገር ይኮነች ደህና ነኝ ነው መላለም እኮ ነሽ። የእውነት በጣም ነው የፈራሁት። የሆነ ነገሮች ሽብኝ መስሎኝ ነበር መሊክ፣ እውነቴን ነው የምልሽ። እሺ በቃ ኑ፣ ይኸው ደህና ነኝ። አትፍራ፣ ከጎንህ እኔ። ተረጋጋሽ፣ ምንም አልሆንኩም። ተረጋጋሽ፣ የኔ ውድ፣ የኔ እህት መሊክኝ፣ ደህና ነሽ? ኦሆ፣ ፈጣሪ፣ ምንድን ነው የማደርገው አሁን? እኔ ምን ላደርግ ነው? ምን አባቴ ላደርግ ነው? እባክህን እርዳኝ። ሁሉም ነገር የተለየ ሊሆን ይችል ነበር። ሴቪ ላይ ሄሎ፣ ሴቪ ላይ አለሽ? ይሰማሻል? ኑ እኔ ጋር ልትመጣ ትችላለህ? የት ነው ያለሽ? ዞር አርጊው። ወይዘሮ ሂክመት እንዴት አደርሽ? ይሄ ሁሉ መደሳሰት ምንድን ነው? በዚህ ጠዋት ምን እየተካሄደ ነው? በጠዋት ቁርስ አዘጋጅቶ ለማቅረብ ይሄን ያህል መበጥበጥ? አልገባኝም። ቆይ ምንድን ነው ነገሩ? በጣም ድምፅ አሰማን እንዴ? ይቅርታ አድርጌልን አልታወቀንም ነበር። አቶ ሳሜት በጠዋት ነው የተነሳው እና ጠረጴዛውን እንድናዘጋጅ አዞን ነው። ለዛ ነው ይህንን ሁሉ ያደረግ ነው። ተነስቷል እንዴ? በጣም በጠዋት የት ነው ያለው? የስራ ክፍል ውስጥ ነው። ጥሩ። አሁን ደግሞ በጣም ቆንጆ የሆነ ቱርክ ቡና እኔ ያፈላለሁ። ያለ ስኳር ነው አይደል አንቺ እዚህ ጋር የቀረውን አሰናጅ እኔ ቡናውን አፈላለሁ። አንቺ አፊ ቆንጆ አድርገሽ አፊ ፈተናውን አልፈሻል። እስቲ ደግሞ ቡናሽን ደግሞ ቀምሰዋለሁ፣ ከዛ እናያለን። ቆይ፣ ባዶ እጅሽን አትሂጂ። ለምንድን ነው የሚነሳው? ማነው የሌለው? ከዚህ አንድ ሰዓት እናነሳለን። እውነት በጠዋት ወጥቶ ነው አቶ ጃሃን? የለም፣ አይ፣ ማታም ቤት አልመጣም፣ ሆቴል ነው ያደረው። ሴቪ ላይ ምን ተፈጠረ? እንደምትፈልግኝና እንደመጣ ነው በስልክ ንግር። ምን ተፈጠረ? የሆነ ችግር እንዳለ ግልጽ ነው፣ ንግር። ወይዘሮ ህክመት እውነተኛ እናት አይደለችም፣ የጉዲፈቻ ልጅ ነኝ። አንተም ይህንን ታውቅ ነበር? በሚያሳዝን ሁኔታ አዎ። መቼ ነው ስለዚህ አወቅከው? ትናንት ነው የሰማሁት። ትናንት ህክመት እናቴ አይደለችም? የደለችም። ሳሚ ታጎት፣ አይደለም፣ ሀሪካ፣ ኤሳት ማን ናቸውም? እዛ ቤት ውስጥ ስጋዬም ዘመዴም አይደሉም። በቃ አይደሉም። አሁን እነዚህን ሁሉ ውሸቶች መቋቋም አልችልም። ሴቪ ላይ ለምንድን ነው ጅያን? ይቺ ተረገመች ሁሉንም ነገር ወስደው ይላለች። ሲያናድድ! ወይ ሴፊ ላይ ጉል ሰሪ ነው፣ ሴፊ ላይ ጉል ሰሪን ነው። አንቺ የተረገምሽ ሁላችንንም ነው የምትጥ። ያ አባቴ በጭራሽ ጥሩ ሰው አልነበረም። እኔን እራሱ አይወደኝም ነበር ኖ አስበዋል። ሁሉም ሰው እኔን የማልወደድ ሰው አድርጎ ነበር ያኖረኝ። የገዛ ቤተሰብ ካልወደደ ሌላ ማን ሊወድህ ይችላል? ለዛም ነው ሁሉን ነገር ስጠይቅ የማደርገው እናቴ እንድትወደኝ ስል ማለት ነው። ለካስ ሁሉም ነገር ለከንቱ ነበር። ምን አይነት ቤተሰብ ውስጥ ነው ግን የወደቅኩት? አሁን አንተን ራሱ አይንህን ማየት አልችልም። ምክንያቱም እነዛ ውሸታም ሰዎች የነገሩኝን አስቀያሚ ነገር በሙሉ አምኜ አንተ ላይ የነበረኝን ተስፋ ስለቆረጥኩ አላመንኩም ነበር አንተን ሳይሆን እነሱን በማመን ይቅርታ አድርግልኝ። እባክህ ይቅር በለኝ ነው እባክህ። አባቴ በጣም ሀብታም ሰው ነው። እንደዛ ነው የሰማሁት። ወይዘሮ ኒሃየት ልክ የንጉስ ያላብታም ነው ብላ ነግራኛለች። እናም ለዛ ብለው ነው ከጃሃን ጋር ሊያጋቡኝ የፈለጉት። እሱም ራሱ ብሎታል። ጃሃን ምክንያቱ ነው ብሎኛል። ለሁን አልፈልገውም፣ በፍጹም አልፈልገውም፣ አልፈልገውም ነኝ። ቆይ ወዴት ነው? አብርሃይልት መጣ ነው ብቻሽ ምትወሽ ነው መሰለሽ፣ እንደዚህ ነገር አይፈጠርም። እና ወዴት ልንሄድ ነው? አላውቅም፣ ግን በዚህ ማለበዛ ፈገግታ ያለሽ የሆነ ቦታ ሆነሽ አዘንሽ እንትረሻለሽ ማለት። አሁን ላይ ወዴት እንደምንሄድ ግን አላውቅም። ቆይ መሌክስ? ችግር የለው መሌክ ጠበቅ ያለው ቦታ ነው ያለችው። መጀመሪያ ያንቺን ከዚህ ጥንቅጥ ውስጥ አውጣሻለሁ። ከዛ በኋላ ደግሞ እናያለን። እሷንም ይዣት እሄዳለሁ። የሚሆነ ይሆናል። በቃ ኖ። እርግጠኛ ነህ? ሴቪ ላይ ለአንቺ ምንም ነገር አደርጋለሁ። ለአንቺ ሞትልሻለሁ። ሁለቴ ማሰብ አልፈልግም። ላንቺም ሆነ ለተ ህይወቴን እሰጣለሁ። አይኔን እራሱ አላሽ። ኦ በዚህ በጠዋት ምን እየተካሄደ ነው? መጀመሪያ ማንኳኳት አልነበረብሽም። የምን ማንኳኳት ነው? ሴፊ ላይ ጠፍታለች። ጠፍታለች? ምን ማለት ነው? ምን ማለት ነው ስትል ራሱ ምን ማለት ነው? የለችም። እቃዋን ይዛ ሄዳለች። ወንድሜ ግን ደህና ነህ? እቃዋን በሙሉ ሰብስባ ጠፍታለች እያልኩ እኮ ነው። ምን ሆነሃል? ለምን ዝም አልክ? እና ታዲያ ምን እንዳደርግ ነው የምትፈልጊው? ሴፊ ላይ ከጠፋች እኔን ሳይሆን ጂሃንን ጠይቅ። ምን እያልክ ነው? አባዬ ጂሃን ሴቪላይ ጠፍታለች፣ ትሰማኛለህ? በእርግጠኝነት ከእዛኑ ጋር ነው ይኮበለለችው። ቆይ ምን እያልሽ ነው ያለሽው? ጠፍታለች ስ ምን ማለት? ጌጣ ጌጧን፣ ልብሷን፣ ሁሉንም ነገር ነው ሰብስባ የጠፋችው እንጂ ሂክመት፣ የአንቺ ልጅ አይደለሽ? ትሄድ በቃ፣ ተያያት። ቆይ ምን እያልክ ነው ያለ? ሁላችሁም ግን ብዳችኋል። እበል፣ ቆይ ምን እያላችሁ ነው? ሴቪላይ አንቺ፣ እነሱን አምነሻቸዋለሁ ያለ ነገር ነው። አትዘኝ፣ ሀብት፣ ገንዘብ፣ ንብረት ፈልገን የመጣን ነበር የመሰለሽ? ግን እኔ ሳንቲም ፈልግ እንኳን አላውቅም ከነሱ ተመኝቼ ከሆነ ፈጣሪ ይፍረድብኝ። እውነቴ ነው ምልሽ አላማችን እናታችን ነች። ሴቪላን ለምን ጥላ እንደሄደች ለማወቅ ከዛ ሌላ ምንም ነገር ፈልገን አልነበርም። ከአክሱ ድረስ ተጉዘን ወደዚህ የመጣ ነው። ለዛ ነበረ ለምን እንደትዎችን ለማወቅ ወይዘሮ ስምሩን እስከምናገኛት ድረስ እዚህ እዛ እያን ስናጠያየቅ ነበር። በስተ መጨረሻ ስናገኛት ከአፏ የወጣው የመጀመሪያ ቃል ምን እንደሆነ ታውቂያለሽ? ስለወለድኳችሁ ብቻ እናታችሁ ነኝ ማለት አይደለም ነበር ያለችን እና ባለፈው ምሽት የተፈጠረውን ደግሞ ታውቂያለሽ በጣም ብዙ ዝግብ ነበር የተፈጠረው። ትርጉም አልባ ቃላት ሰማል። ስለ መደፈር ነው የወራቸው እውነት ቢሆን እስቆይ፣ ታዲያ እኔና መለክ ምን ኃጢአት ሠራን? የእኛ ጥፋት ምንድን ነው? ምንም ቢሆን ምን በዛ ነገር አላስፈላጊ ጫና አላደርገብሽም። ምናልባት በውስጥሽ ይሄ ልጅ ምን ያህል ሀብታም እንደሆንኩኝ አውቋል ልትይ ትችያለሽ። ይገባኛል። ባታኝኝም አይደንቀኝም። ምክንያቱም አንቺ እውነት አለሽ። ለዛ ደግሞ እኔ ምንም ነገር ማድረግ አልችልም። ስሚኝ፣ እምልልሻለሁ ትማል አምናለሁ የሰው ልጅ በደስታ ብዛት አይኑን ባላያቀር ይችላል ቆይ በደስታ ማልቀስ ስሜቱ እንዲዝ ነው ልቤ አንዴም ቢሆን በስተት መርቶኛ አያውቅም እና አሁን ልቤ እጅ እንዲህ ይዘው እየነገረኝ ነው የትም ቦታ ብትወስደኝ እከተልሃለሁ ህይወት ምንም አይነት ነገር በላያችን ላይ ብታጨልምብንም በህይወታችን ምንም አይነት ነገር ቢያጋጥምንም ከጎንህ ለመሆን የምፈልገው ወዴት እንደምንሄድ ወይም ምን እንደምናደርግ አላውቅም ግን ሆን ብዬ ልብሽን አልሰብረውም አልጎዳሽ ሴቪላይ ልጄ ይኸውልህ ዛሬ የወላጅነት ማረጋገጫ ከሱ ለጀላል ተልኮለታል ገባህ አይደል የሰውዬው ሁለቱ ወመኔ ልጆች እብድ ሆነዋል ጠበቃችንን አንቀው ሊገሉት ሁላ ነበር እውነቴን ነው የምልህ እናስ እናስ ምን አሁን አሳሳቢ እሱ ነው ሴቪላይ እኮ ሕጋዊ ምስቴናት አባዬ በሰዎች ዘንድ የፍቅር ግንኙነት እንደሌለም የሚታወቅ እንኳ ሚስቴ ናት። ይህ ነገር ሲወጣ ሰዎች ሊያወሩብን ነው። ቤታቸው ውስጥ ከሚሰራ ሹፌራቸው ጋር ኮበለለች ሊባል ነው። አባይ እኛ እኮ እጅ ለእጅ ተያይዘን ጋዜጠኞች ፊት ደስተኞች ነን፣ ሁሉም ነገር በሰላም እየሄደ ነው ብለን ተናግረናል። እና ይህ ነገር ቢሰማ ከጀርባ የምን ሊያወሩ እንደሚችሉ አስባችሁታል? አልጫ ነው የሚሉት። በሚያሳዝን ሁኔታ ልክ ነህ። ልክ መሆኔን እናውቃለሁ፣ ግን ማን የፈጠረው ኑህ፣ ኑህ ማን ነው? ከመንታቱ ጋር በመሆን እኛ ለማታለል የመጣ ሌባ ነው። የቤተሰባችን ጠላት ነው። ከጀርባችን እየተንቀሳቀሰ ያለው እውነተኛ ጠላታችን ማን እንደሆነ ራሱ አናውቅም። ይህንን አልፈቅድም። እኛ ሻንስ አላልን። አባይ፣ ምናልባት ሰሞኑን ረስተው ከሆነ ላስታውስ። ስሙኝ፣ ምንም ቢፈጠር ምን ሴቪ ላይ ወደ ቤት መልሳታሉ። በተአምር እዚህ ጋር አያበቃ። ቡንያሚን፣ ቆይ እስኪ ልደውልላት። ለማ፣ እንዳታስብ። እያሳድረናቸው እንደሆነ እንዲያውቁና ጭራሽ እንዲጠፍሉ ታደርጋቸው ነው። አዎ፣ በእርግጥ ልከነጂያ ቡንያሚን፣ ሶስት ሰዎች ያዝ። ጠንካራ ሰዎች ሆኑ እና ትልቁ መኪና ወደዚህ አምጣው። እሺ፣ አታስብ። በእኔ መኪና እንሄድ እንዴ? እኒድ እናንተ አትመጡ። እኔ እዚህ እመጣለሁ። እናንተ አትምጡ ማለት ምን ማለት ነው? ሂጅ አንቄ ነው ማመጣት። አትመጪም፣ ማናችሁም አትመጡም ማለት ቢያንስ ለዋናው መርማሪ ልደውልለት እሱ ሊያግዘን ይችላል ምናልባት በትራፊክ ጥበቃ ካሜራ ውስጥ ያሉበትን ልስ እንችላለን ልጄ ለምንድን ነው ሁሉን ነገር በራሴ ካልሰራሁ የምትለው ስማ የት እንዳሉ እንኳን ገና ምንም አናውቅም በራሴ ነው የምንቀሳቀሰው እኔ የት እንዳሉ አውቃለሁ እሺ እይ ኑ የፈረስ ጋጣውን አቃጥሎ ሄዶ ነበር እንደዚህ አይነት ነገር ሊፈጠር እንደሚችል ታውቆኝ ነበር እና መኪኖቹ ላይ መከታተያ መሳሪያ አለ ቆይ በእኛም ላይ አዎ የእናንተም ላይ አሁን የሴቪል መኪና የአንከራ መንገድ ላይ ለማንም ሰው ምንም ነገር እንዳትሁ። ምንም አይነት ግርግር መፈጠር የለበት። ይህ የኑቅር ሊሆን ይችላል፣ ወይም ከጀርባው ያለውስ ማንም ሰው ይህን ማወቅ የለበት። ዋው! ወይ ጀግና ልጅ! ተመልከት ወንድሜ፣ ልጅቷን የምር ሊያመጣት ነው። ቆይታ ያዋለ ልጅቷን አንጠልጥሎ ያመጣታል። ነይ እንሂድ። ሰዎች፣ ዶይሽ ኮብላይ ወዝጉር፣ ከዚህ በኋላ ለቡንያሚን ነው የምታዘዙት። ቡንያሚን፣ እኔ የምልን ነገር ነው የምታደርገው በሚገባቶች ይህ ላንተ ነው። ቡኒያን የራሴ ያለኝ በግሌ ገዛሁት አለኝ። እሺ በቃ ለአሁን እኔም ሰጥን ይያዝ፣ ይቻላል። ሰዎች ምንም አይነት ጸባ አንፈጥርም፣ ተግባባን። እነዚህን የምንይዘው ለጥንቃቄ ያክል። ከዛኑ ጀርባ አንድ ጠንካራ ሰው አለ። ለዛም ነው ቅድመ ጥንቃቄ የምንወስደው። ግልጽ ነው። እንጀምር። ጥሩ የምንፈልገው መኪና አሁን ላይ ጉላያችን አካባቢ ይቁሟል። እንንቀሳቀስ። የምትፈልጉት ነገር አለ? ምንም የለም ወንድም። እንዳመሰግናለሁ። የተባረከ ይሁንላችሁ። ሂሳባችን ስንት ነው? ቆይ ሁለት መቶ ሀምሳ ሊሬ። አመሰግናለሁ። እንኳን ወደድሲው። አሁን ሂድ። እንሂድ። እስካሁን እናትሽ አልደወለችም አይደል? እንደማላነሳ ላት ታውቃለች። ለዛ ነው ቢሆነው። ውይ፣ ምን ነው ችግር አለ? ስለ እናቴ አንስተህ ነበር ብቻ ግን አሁን ላይ ይህን ሁኔታ ለመልመድ ቀላል ነገር የሚሆን አይመስለኝም። እድሜ ልክሽን ማየ ብለሽ ስጠረት ነበር ያው አሁን በፍጥነት እናትሻለ መሆኗ የምቀበሉ ትንሽ ይከብዳል። ልክ ነህ፣ ከባድ ነው። የጂሀን መኪና ነው፣ የጂሀን ድሆን። እርግጠኛ ነሽ? እርግጠኛ ነኝ፣ እሱ መኪና ነው አውቀዋለሁ። ግን እንዴት እንዴት ሊያገኘን ቻለ? ስቶጭ ቤል ላሉት ለአንዳቸው የምትጅበት ወይም የነገርሻቸው ነገር አለን? አይ እንዴት ብል ነግራቸው ይችላሉ? በፈጠረው አምላክ አንድም ቃል ሳልተነፈስ ነው ከቤት የወጣሁት። እንደዛ ከሆነ መከታተያ መሳሪያ መኪናው ሊገጥሞ ነው መሆን ያለበት። እንደዛ ነው። አሁን ምን እናደርግ ነው? ምንድን ነው የምናደርገው? እሺ በቃ አትፍራት፣ ትፍሪ። የሆነ መልአም ፈጥራልን። በቃ ና፣ በጃ ና እንጀምር። ዳን፣ ምን እያደረግክ ነው? ጂሃን፣ ከመንገዴ ዞር በልልኝ ሴቪ ላይ፣ መኪና ውስጥ ግቢ። ወደ ቤት እንሄዳለን። ሴቪ ላይ፣ ተይ። ወደ ቤትም አትሄጂም። ሴቪ ላይ፣ አሁኑኑ መኪና ውስጥ ግቢ። ጃሃን እባክህ፣ ታውኒና ነው። በስርዓት እየጠየቅኩሽ መኪና ውስጥ ግቢ። አሁን ደመፋሰስ አትፈልግ። ረ፣ ተው እባክህ። ና በላ ደም ንፋሰስ። ጃሃን እባክህ ተው፣ የማይሆን ነገር እንዳታደርግ ተው እባክህ። ሴቪ ላይ፣ የመጨረሻ ማስጠንቀቂያ ነው። መኪና ውስጥ ግቢ። በጭራሽ ሴቪላይ ላይ እሱ መኪና ውስጥ አትገብ ይምሽ ገቢ ያልኩሽ ኖ እባክህ ተው ሴቪላይ ወዴትም አትሄድም ከመንገዴ ዞር በልል በሰላም እንሂድበት እሺ